አረ ክፍል ስልሳ ሁለትን አይተን ነበር። እንግዲህ ኤፍራታ ልትፈርም ነው ማለት ነው። ቀጣይ ሳምንት ሰርጎ ነው ማለት ነው። አሽወይን እያላሱ ግቡ ማለት ነው። እና ይሄ ድራማ ግን እጅ እጅ ሌለው የምር የሆነ ሰዓት ላይ አይታችሁት ከሆነ ምንድን ነው የዋዳን ድራማ እንደዚህ አሪፍ ነበረ መጨረሻ ሲደርሱ ግን አጨመላለቁት። አሁንም ሊጨማለቅ ይመስለኛል። ኤፍራታ ያፌትን ካገባይ በጣም ነው የሚያስጠላው ድርማው ማለት ነው። ውድ ቤተሰቦቼ የዚ ቤተሰብ ያልሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ነባሮች ደግሞ ሼር፣ ላይክ እያደረጋችሁ አበረታቱ ማለት ነው። እንግዲህ ኤፉዬ እንትናናታልን አልፈልግም ልትለው ትንሽ ቀርቷታል ማለት ነው። ሰላም ጤና ይስጥልኝ። እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ክፍል ስልሳ ሶስትን ይጀመጥቻለሁ ማለት ነው። ሀረግን ሀረግ ላይ እንግዲህ ኤፍራታ በጣም አዘን በስቶባታል። መከራ በዛ ላይ ፂም ሁሉን ነገር እንትን እያለቻት ነው ማለት ነው። አሁን ላይ ቤዚም ልትፈታ ነው ማለት ነው። በቃ አፌ ሰርግ ፋበች ልትል ነው ማለት ነው። እናታልን ደግሞ ፉዬ አልፈልግህም አለችው ማለት ነው። ውድ ቤተሰቦቼ እርግጠኛ ነኝ ህዊ ታድናታለች ብዬ አስባለ ህዊ እንግዲህ የህግ አካል ነው ይብላታለች ማለት ነው። እዞ እንደዛም ከሆነ እንግዲህ ካዳንችልን ኤፍራታን እንዳያገባት ግድ በሆነ ነገር እንዳስፈራራት ምናምን እየጠየቀቻት ነበረ። አንቺ ማነሽ ምንድነሽ እያለች ነበር ማለት ነው። ሶ ግን ኤፍዬ ባታ ገቢው ይሻላል፣ ያፌትም ማለት ነው። ድርማ ያስጠላል። አሁን ቤዚም ልትፈታ ነው ማለት ነው። መልሶ ወደ ቤዚ ይሄዳል፣ ግን ናታል ወይስ አይሄድም? ውድ ቤተሰቦች፣ ምናልባት ቤዚ ጋር ይታረቁ ይሆናል ማለት ነው ከቤዚ ጋር ብዬ አስባለሁ። እሱ ግን ከእፍራት አልፈልግህም፣ ከህይወቴ ውጣልኝ፣ ከህይወቴ አስወጥቻለሁ፣ ሌላ የማፈቅረው ሰው አለኝ፣ አንተን አላፈቅርህም ማለችው። ይህን ማለት እንግዲህ ምን ያህል የልጁ ልብ እንደሚጎዳ ታውቁታላችሁ። በፍቅር ላይ ከባድ ነው ማለት ነው፣ ስሜቱ በጣም ከባድ ነው። እሷም እንግዲህ ከዚህ በኋላ እኔ እናንተ አንገናኝም፣ አትጨቅጭቀ ናታል ሰለሞን ናታል ብለዋል፣ ማለት ነው። ጺም እንግዲህ ያው እያስታወሰችም ይመስለኛል፣ በግማሹ ማስታወስ ጀምራለች። ውድ ቤተሰቦቼ ማለት ነው። ከዚህ በኋላ ማን እንዳላት አላቅም ብቻ ሁሉም ነገር ምስቅልቅል ያለ ነው ማለት ነው። ሁሉም ነገር ሊገባኝ አልቻለም። ውድ ቤተሰቦቼ ማለት ነው። ማለቴ ዶሊትም እንደምታዩት እየተርበተበተች ነው። ጽም ደግሞ ነገረቻት ማለት ነው። በቃ ዶሊትናይ ቁርስ እንብላ አብረን አለቻት። ምንም ችግር የለም አለቻት ማለት ነው። እናም ደግሞ እምነግርሽ አለኝ አለቻት ማለት ነው። ውድ ቤተሰቦቼ እሷም ደግሞ እንዴ ምን ማለት ነው እያለች ነበረ። አሁን ላይ ግን በቃ ሁሉም ነገር እንትን አለ። ሁሉም ነገር እየተበለሻሸ ነው ጋይስ። ምን ለምን እንደሆነ ባህላ አቅም ማለት ነው። እና ውድ ቤተሰቦቼ ሁሉም ነገር አልገባኝም ማለት ነው። ለምን እንደሆንም ባህላ አቅም ሁሉም ነገር አልገባንም ማለት ነው። ሊያልቅ ነው ይሄ ድርማ ወይስ ደግሞ ምንድን ነው? ድርማው ምን ሆኖ ነው? ድርማው ለምንድን ነው? ውድ ቤተሰቦች ማለት ነው፣ እንደዛ የሚሆነው ነገር አልገባኝም ማለት ነው። አንደኛ ነገር ይሄ እንደዚህ የሚሆንበት ነገር ምንድን ነው? እላቸዋለሁኝ ሁሉንም ነገር እየተነጋገሩ ነው። ኤፍራት ግን በጣም ከባድ ነው እንደዚህ ማድረግሽ ማለት ነው። በጣም ከባድ ነው አንደኛ ነገር ኤፍዬ እንዳታገቢ እኔ መቼም አግቢ ያለልም ያፌትን አገባይ ማለት ይሄ ድርማ ገደል ገባ ማለት ነው። ጉድ ቤተሰቦቼ፣ በጣም ነው የሚያስጠላው። ድርማው በጣም ያስጠላል ብዬ አስባለሁ። በጣም ነው የሚያስጠላው። ኤፍራታን ትናንት አገባይ ያፌትን ካገባች በቃ ያፌትም ደግሞ እንግዲህ እንድትፈታ ሊያደርጋት ነው ማለት ነው። የሰርጉ ቀን እርግጠኛ ነኝ በቁጥጥር ስር ይውላል። እንዳልኳቸው አታገባውም፣ መቶ ፐርሰንት አታገባውም ማለት ነው። አታገባውም፣ ውድ ቤተሰቦቼ ማለት ነው። ናታልን ማን ነው ያፌትን አታገባም። ያፌት የሰርጉ ቀን ይያዛል እርግጠኛ ነኝ። እንዳታገባው ታረጋለች። ማ እንትና ማለት ነው ይቺ ማነሱ አጥሩልኝ ሂዊ ማለት ነው እንግዲህ ሂዊ ጽዮን ወስዳት በዚህ በዚህ የተነሳ ተወያይተው አውርተዋል ማለት ነው። ከቤዚም ጋር ተገናኝታለች፣ ይጽ ማለት ነው ሁሉንም ነገር ነገረቻት ማለት ነው። ይህን ይህንን እንግዲህ ሰምታ በጣም ከባድ ሁኔታ ውስጥ ነው ያሉት ማለት ነው። አንደኛ ነገር እንጃ ምን ብዬ ልንገራችሁ፣ እንደዚህ እንትን ያለበት በቃ ምን ልበላችሁ፣ ሁሉም ነገር እንትን አለመስቀልቅሉ እየወጣ ነው። እና አዝናለኝ ማለት ነው። ቤዚም ወደ እስር ቤት እንደምትመለስ ተስር ቤት እንደምትወጣ ስትነግራት ኤፍራታም ደነገጠ። ምን ማለት ነው አንቺ ደግሞ ውጭልኝ እያለቻት ነበረ። ተረጋጊ የህግ አካል ነ ስትላት ነው ድራማ ያለቀው መጨረሻው ፓርክ ላይ ማለት ነው። እንግዲህ ቤዚም ከተፈታች ለሰርጌ ቤዚን ጺን ይዘሻት ትመጫልሽ እያለ ነበር የውዛት ምትሄድም ጺን እሶ እንደዚ የሚዛብትድም የህግ አካል ስላለ ይቺ ማነች? እንደ ምናልባት እንትንትላት ይሆናል። ውድ ቤተሰቦቼ ማለት ነው ይሆናል ብዬ አስባለሁ። ታግዛታለች ብዬ አስባለሁ ማለት ነው። እሷም አሁን ላይ እንትን ላይ ናት ማለት ነው። ጭንቀት ውስጥ ናት ማለት ነው። አይፈረድም። በጣም ጭንቅ ውስጥ ነው ያለችው ማለት ነው። በጣም ችግር ውስጥ ናት። በቃ አይምሮዋ ምናምን ነገር ማይኮነስ ሆናለች ማለት ነው። ግን እንግዲህ እየተቆጣ የነበረ ህዊን እዚህ ቤት አትምጪ እያሏት ነበር። ግን ኤፍራታሁን አሁን ትሰማ ይሆን እሷ እንዳስጣለቻት እሷ እንትን እንዳለቻት ግን ማለት ነው። ማለት ህዊናት ከዚህም በፊት ኤፍራታን እንትን ያለቻት ማለት ነው፣ ከሞት ያተረፈቻት ና ይህን ይህን ትነግራት ይሆን? እርግጠኛ ነኝ ይህን ከሰማይ ምናልባት እምቢም ልትል ትችላለች ብዬ አስባለሁ። ይቅርታ ጋይስ፣ ይስማል እና አሁን ባለችበት ሁኔታ ውስጥ ኤፍዬ፣ ኤፋችን ማለት ነው፣ እባክሽን ናታልን አትተዩ። ለናታል ክብር ይኖርሽ እንዴ? ያፌትን ማገባሽ ማለት ያፌት የበርግጥ አስፈራርቷት ነው። ከዚህም በፊት አገባታለሁ እንዳለ እንደፎከረው ቤዚንም ደግሞ ትፈቻለሽ ከዚህ ብሏታል ማለት ነው። ህውይም ደግሞ እንዴት ትፈታለች ብላ ግራ ተጋብታለች ማለት ነው። ለኤፉ እየም ነገርቻት ማለት ነው። ውድ ቤተሰቦች ከዚህ በኋላ እርግጠኛ ነኝ ኤፉ እንትን ትላለች ማለት ነው። እስቲ የምናየው ይሆናል ማለት ነው። እንግዲህ ጺም፣ ግራ ተገብታለች። ጺ፣ በቃ እየቀወጠችው ነው። ንብረታችንን በአንቺ ምክንያት አተን ምናምን እያሉ ነው ማለት ነው። ጺም እንግዲህ ልድን ይመስለኛል አሁን ላይ መዳኗ እንትን ሌላው መሰለ ልትድን ነው መሰለ። የዳነች ይመስለኛል እና በቃ ናታልም አሁን እንደዚህ ምስቅልቅሉ ሆነ። በጣም ከባድ ነው ውድ ቤተሰቦች ማለት ነው። እሱም ያው ተረድቷታል ምክንያቱም ፌሲን ጤን ይዘሻት ኔ ሰላላት ያፌት ማለት ነው ሲኒ ዛም መሄዷ ስለማይቀር ልትፈታ ነውና ያፌትን ያስፈታሻለሁ ብሏታል። እንግዲህ በእሷ ስትፈታ እሱ ይተካል ማለት ነው ውድ ቤተሰቦቼ።